ሀገራዊና ክልላዊ ችግሮችን በመቅረፍ ረገድ መገናኛ ብዙኃን ያላቸው ሚና ከፍተኛ በመሆኑ ለአመራሮች የመሪነት ጥበብ ስልጠና መስጠት አስፈላጊ መሆኑን የአማራ ክልል ርዕሰ መስተዳደር የሕዝብ ግንኙነት አማካሪ ዶክተር ዘሪሁን ፍቅሩ ተናገሩ። ከአፍሪካ አመራር ለህቀት አካዳሚ ጋር በመተባበር የአማራ ሚዲያ ኮርፖሬሽን መሪዎች የመሪነት ጥበብ ስልጠና እየተሰጠ ነው። አድኖ ማርቆስ ዝርዝር አለው። በመድረኩ ንግግር ያደረጉት የአሚኮ ዋና ስራ አስፈጻሚ ጋዜጠኛ ሙልቀን ሰጥዬ የአሚኮን ተወዳዳሪነት ለማስቀጠል ለተቋሙ ሰራተኞች በየጊዜው የተለያዩ ስልጠናዎች እየተሰጡ መሆኑን አንስተዋል። በዚህ ዙሪያ የሚሰጠው ስልጠናም በቀጣይ ተቋሙ ለሚያከናውናቸው ተግባራት ስንቅ የሚገኝበት በመሆኑ ለአሚኮ መሪዎች አስፈላጊ ነው ብለዋል። ዛሬ የምንጀምረው ስልጠና ደግሞ የስራውና የትምህርቱ ጅማሮ እና የስንቃችን መቋጠሪያ መነሻ ሆኖ የሚያገለግል ቀን ነው። ይህ ስልጠና የተሳካ እንዲሆን ከስልጠናው በኋላ ደግሞ ወተን አምስትም አስርም ፍሬ የሚያፈራ ስራ መስራት እንድንችል ሁላችንም በስነልቦና ረገድ ተዘጋጅተናል። ይህ ስልጠና በጋራ ያዘጋጀ ነው። የክልሉ ህዝብም የክልሉ መንግስትም ውጤት የሚጠብቅበት ስልጠና ስለሆነ ብለው መልእክት ለማስተላለፍ ወንድማችን ዛሬ ግን ይዘው ተገኝተዋል፣ መጥተዋል። እንኳን ደህና መጣችሁ በልልኝ ሁለቱ በመድረኩ የተገኙት የርዕሰ መስተዳደሩ የህዝብ ግንኙነት አማካሪ ዶክተር ዘሪሁን ፍቅሩም ድህነት መዋጋት ዘመኑ የሚጠይቀን ስራ በመሆኑና አሚኮም በዚህ ረገድ ትልቅ ኃላፊነት ያለበት ተቋም በመሆኑ ስልጠናው ለአሚኮ መሪዎች አስፈላጊ ሆነው ተገኝቷል ብለዋል። ሁሉም ሰው በተለያየ አጋጣሚ ለሀገር ምን አበረክታለሁ ብሎ የሀገር አበርክቶቱን ታሳቢ አድርጎ በየዘርፉ ስራ መስራትና በዚህ ዘመን ጥላታችን ሆኖ የኖረውን ድህነትና ልመናን ለማላቀቅና ከተረጅነት ምዕራፍ ውስጥ አውጥተን ራሳችንን የምንመግብ ራሳችንን የምንችል አልፈንም ለሌሎች የምናግዝ ኢትዮጵያውያንን ሆን ዘንድ ይሄ ዘመን ስለሚጠይቅ፣ ይሄ ዘመን የሚጠይቀውን ምዕራፍ ለማሳካት የእናንተ ሚና በእጅጉ የላቀ ስለሆነ ይሄ ስልጠና እጅግ በጣም አስፈላጊ ነው የሚሆነው። በክልሉ የተፈጠረውን ግጭት ወደ ሰላም በማምጣት ረገድ አሚኮ ከፍተኛ ሚና መወጣቱን ያነሱት ዶክተር ዘሪሁን የሚዲያ ተቋማት ራሳቸውን በማዘመን የተጣለባቸውን ኃላፊነት መወጣታቸውን አጠናክሮ ማስቀጠል እንደሚጠበቅባቸውም አስገንዝበዋል። በክልላችን ውስጥ ባለፉት 18 ወራት ሁላችሁም በምታውቁት በሰራችሁት መንገድ ሁላችሁም ግጭቱን ለመከላከል አስተዋጽኦ ስላደረጋችሁ አሁን በክልሉ ውስጥ በሁሉም አካባቢዎች አስተማማኝ ሰላም ለመገንባት አስቻይ ሁኔታ መፍጠር መቻላችንና ለዚህ ስራ ሚዲያ ከማንም በላይ አበርክቶቱ የላቀ ስለሆነ አማራ ሚዲያ ኮርፖሬሽን የሁሉም ሕዝብ ዓይን በመሆኑ ምክንያት የሁሉም ሕዝብ ጆሮ በመሆኑ ምክንያት አማራ ሚዲያ ኮርፖሬሽን እና ሌሎች ሚዲያዎችን ማዘመን ለህዝብ በሚመጥን መንገድ እንዲመሩ ማድረግና ለዛም አስተዋጽኦ መምራት ከናንተ ስለሚጠበቅ በዚህ ማዕቀፍ ውስጡ ናችሁ ስልጠናችሁን እንድትከታተሉ። ስልጠናውን እየሰጡ የሚገኙት የአፍሪካ አመራር ልቀት አካዳሚ ፕሬዚዳንት ዛዲ ጋብራ ጋዜጠኝነት መሪነት ነው ብለዋል። ስለሆነም የአሚኮ ጋዜጠኞች ራሳቸውን እንደ መሪ ቆጥረው መስራት ይጠበቅባቸዋል። ምን ነው ያሉት? ጋዜጠኝነት በራሱ መሪነት ነው። የ19 ሴንቸሪ 20 ሴንቸሪ ጋዜጠኛ የሆነ ሰው ሂ ወዝ ሊደር ይላሉ አሁን ደግሞ የ21 ሰንቸሪ ጋዜጠኛ ሞርሶ ን 22 ሰንቸሪ የበለጠ ደግሞ ይጎላል። መሪ ነው። መሪ የሚባለው ሰውና ጋዜጠኛ የሚባለው ሰው ተመሳሳይ ነገር እየሰራ ከሆነ ጋዜጠኝነት መሪነት ነው ማለት ነው። እያንዳንዱ ጋዜጠኛ ራሱን መሪ አይደለሁም ብሎ የሚያስብ ከሆነ በፖዚሽን በዲፓርትመንት ሄድ ምናምን ስህተት ይሆናል ማለት ነው። መሪዎች ናቸው ጋዜጠኞች። ህዝብን የሚያስተሳስሩ ታሪኮችን በመጻፍና በመስራት የሀገርን አንድነት የማስቀጠል ከፍተኛ ኃላፊነት እንዳለባቸውም አቶ ዛዲግ አሳስበዋል።